ዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ዳግም ወደ ነጩ ቤተ መንግስት መመለስን ተከትሎ በተነሳው የንግድ ጦርነት በአሜሪካ ቀረጥ ኢላማ የሚሆኑት ከ100 የሚልቁ ሀገራት ናቸው። ዓለም አቀፍ ምጣኔ ሀብታዊ ቀውስ ማምጣቱ አይቀሬ ነው የተባለውን ይህን የቀረጥ እርምጃ ትራምፕ ለሶስት ወራት እንዲዘገይ በማድረጋቸው ሰለባ ይሆናሉ የተባሉት ከ100 የሚልቁ ሀገራት ለጊዜውም ቢሆን እፎይ ብለዋል። ትራምፕ ወደ ሀገር ውስጥ በሚገቡ ኮምፒውተሮችና ስማርት ስልኮችን ከቀረጥ ነፃ ማድረጋቸውን ቻይና አበረታች ብለዋለች። በአሜሪካ ለገበያ ከሚቀርቡት የአፕል አይፎኖች 80 በመቶ የሚሆኑት በቻይና የተሰሩ ናቸው። ከስማርትና ኮምፒውተር ውጭ የሆኑ ከቻይና በሚገቡ ምርቶች ላይ በተጣለው ታሪፍ ግን የትራምፕ አስተዳደር ለውጥ አለማድረጉ ቻይናን ስላሳሰባት ነው ቀረጡ ሙሉ በሙሉ እንዲነሳ ጥያቄ እያቀረበች ያለችው። ትራምፕ ከፊል ቀረጥ የሚል ስትራቴጂ ያነገቡ ሲሆን ከአሜሪካን ጥቅም አንጻር እየተመለከቱ ነው አዋጭ ይሆናል ያሏቸውን እርምጃ በመውሰድ በቅጽበት ተለዋዋጭ የሆነ ውሳኔ በመስጠትም ጭምር ዓለም አቀፉን ማህበረሰብ ግራ እያጋቡ ያሉት። ዛሬ በዚህ ጉዳይ ላይ ዝርዝር ማብራሪያ እንደሚሰጡ ነው ፕሬዚዳንት ዶናልድ ትራምፕ የተናገሩት። አዎ መልሱን እናገራለሁ። ሰኞ ዕለት የሚሆነውን በዝርዝር አሳውቃለሁ፣ ምን እንደምናደርግ። የዶላር ጉዳይ በመሆኑ ነገሩ ይለያል። ከአሜሪካን ጋር የሚካሄደው የንግድ ጦርነት ዓለም አቀፋዊ ገጽታ ቢኖረውም እስካሁን ሂደት ግን ፍልሚያው የበረታው በዋሽንግተንና ቤጂንግ መሃል ነው። በአሜሪካና በቻይና መሃል ያለው የንግድ ጉድለት 300 ቢሊዮን የአሜሪካን ዶላር የሚጠጋ ሲሆን፣ ይህን ቤጂንግ አትራፊ ዋሽንግተንን ደግሞ አክሳሪ የሆኑበትን ነባራዊ ሁኔታ ለመቀየር ትራምፕ ከጀመሩት ስልታዊ አካሄድ አንዱ ወሳኝ የሚባሉ መሠረታዊ ምርቶችን በአገር ውስጥ መተካት መሆኑን ነው። የአሜሪካን የንግድ ሚኒስትር ሆዋርድ ሉትኒክ የገለጹት ለእኛ አስፈላጊ በሆኑና መሠረታዊ በሚባሉ ምርቶች ላይ የቻይና ጥገኛ መሆን አንፈልግም። መድኃኒቶችና ሌሎች በከፊል ቀረጥ የተባሉ ምርቶች በሀገር ውስጥ በማምረት ይተካሉ። ይህን የሚመለከት አሰራር በአንድ ወይም በሁለት ወር ጊዜ ውስጥ ይፋ ይደረጋል። ሀገራቸው በቻይና ላይ እየወሰደች ባለችው እርምጃ ደስተኛ መሆናቸውን የተናገሩት ዶናልድ ትራምፕ አሸናፊው አሜሪካ መሆኗ አይቀሬ ነው እያሉ ነው። አሜሪካ ግትርነቷንና የተካረረውን አካሄዷን የማታስተካከል ከሆነ ቻይና በንግድ ጦርነቱ እስከ መጨረሻው እንደምትፋለም በውጭ ጉዳይ ሚኒስቴር መስሪያ ቤቷ በኩል አስታውቃለች። አሜሪካ የበረታ ቀረጥ እየተጣለባት ያለችው ቻይናም አጸፋዊ ምላሿ ከባድ ሆኖ ቀጥሏል። ቤጂንግ ከዩናይትድ ስቴትስ በሚገቡ ምርቶች ላይ ጥላው የነበረውን የ84 በመቶ ቀረጥ ወደ 125 በመቶ በማሳደጓ ንግዳዊ ፍልሚያው ተጧጥፏል። ይህን የትራምፕና የቻይናዎቻቸው ዋቻቸው ሺ ጂንፒንግን አካሄድ ያላማራቸው ከነሱ ባለፈም በዓለም አቀፉ ማህበረሰብ ላይ የሚያመጣው ችግር ቀላል አይሆንም ሲሉ የምጣኔ ሀብት ሊቃኑ እያስጠነቀቁ ቢሆንም ትራምፕም ሆኑ ሺ ሊሰሟቸው ፈቃደኛ አይደሉም። በቀረጥ ጦርነት ማንም አትራፊ አይደለም ያሉት ከአውሮፓ ግዙፍ ኩባንያ መሪዎች ጋር በቤጂንግ የመከሩት የቻይናው መሪ ትራምፕ ለአውሮፓም የማይተኙ በመሆናቸው አሁን ከየትኛውም ጊዜ በላቀ ልንተባበር ይገባል ብለዋል። የንግድ ጦርነቱን በአሸናፊነት ለመወጣት ቻይና ከጎረቤቶቿ ጋር ያላትን ትብብርም ወደ ላቀ ደረጃ ለማሳደግ እየሰራ ሲሆን የዛሬው የቻይናው ፕሬዚዳንት ሺ ጂንፒንግ የቬትናም ጉብኝትም በደቡብ ምስራቅ እስያ ትብብሩን በማጎልበት ዩናይትድ ስቴትስን የመገዳደር ዓላማ ያለው ነው ብሏል ኤፍፒ በዘገባው።